ከጎጥ ከቀበሌ ጀምሮ ወደ ላይ የተዘረጋ ሰፊ የአባት አርበኞች ጦር በሁሉም የሸዋ ግዛቶች እየተደራጀ ነው። ይሄንን የአርበኞች ጦር በመምራት፣ በማስተባበር፣ በማደራጀት የሚታወቀው አርበኛ ተሰማ ጻደ ወደዚህ መጥቶ ንግግር ያደርግልናል። በመራን ተቀበለ። እ አመሰግናለሁ አላቱ አላ አለት ንኖራለን እን ስንሰባሰብ ስንደራጅ ስንታጠቅ እንኖራለን ማለት ነው። ተበታትነን በየቦታው ብዙ ዋጋ ከፍለናል። ብዙ መከሮችን አሳልፈናል። አሁን ደግሞ እንደዚህ ተሰባስበን ተደራጅተን በየቦታው እየሰለጠንን ስንታጠቅ፣ ጠላት በመጣበት ቦታ ገብቶ መውጣት አይችልም ማለት ነው። ምክንያቱም እስከዛሬ ጠላት በፈለገው ቦታ እየገባ እየወጣ የሚገለውን እየገደለ የሚያወድመውን እያወደመ ከብት፣ እህል፣ ቤት ሳይቀር በድሮን በሞርተር ቤንዚን እያርከፈከፈ በክብሪ ጭምር እያቃጠለ ነበረ። አሁን ግን በገባበት አቃጥሎና ገሎ መውጣት ሳይሆን ገብቶ መውጣት አልቻለም። በገባበት እየቀረም ነው። ወደፊትም እናስቀረዋለን ማለት ነው። ስለዚህ ይህንን ካልኩኝ ለወራት ያህል ሙቀቱንም የቆላማ ስለሆነ ሙቀትም አለው። ብዙ ጭቅጭቅ አለውማ። ምክንያቱም ጠላት እንደምታዩት ነው። አሁን ግፋቢል መተኮሱን ፈርቷል። ገብቶ ቦታ መያዞችን ፈርቷል። ቢሳካለን ኖሮ በየቀበሌዋ ላይ አንዳንድ ሻለቃ ማስቀመጥ ይችል ነበረ። አልቻለም። አሁን ምንድን ነው እያደረገ ያለው? በየፌስቡክና በየቲክቶኩ ቲሞች እያደራጀ እርስ በርስ የማለያየ ስራ የቆላው የደጋው የአርማንያው የራሳው የመንዜው የሸዋው የወሎ እያለ ነው እየከፋፈለ ያለው። ስለዚህ እንደዚህ አይነት ነገሮችን በእንደዚህ አይነት ነገር መሸበር የለብንም። አሉባልታ ወሬዎችን መስማት የለብንም። ለተሰለፍንበት አላማ እስከ ህይወት መስዋዕትነት ለመክፈል ከወሬና ከአሉባልታ ከተለያዩ ነገሮች መራቅ ይገባናል። እርስ በርስ መግባባትና መዋደድ፣ መተማመን ለተሰለፍንለት አላማ ህይወታችንን አሳልፈን ለመስጠት ዝግጁ መሆን አለብን። አመሰግናለሁ።